ሰላም ጤና ይስጥልን አድማጮቻችን፣ እንደምንላችኋል። ከአርጀት ኒውስ የሰዓቱን ዜና እናሰማለን። በወልቃይት ጠገዴ ሰቲት ሁመራ ዞን ዳግም ጦርነት ሊቀሰቀስ ነው። በጦርነት ምክንያት ከቀያቸው ተፈናቅለው ለአመታት በመጠለያ ጣቢያቸው ውስጥ በከፍተኛ ችግር ውስጥ የሚገኙት የወልቃይት ጠገዴ ሰቲት ሁመራ ዞን ተፈናቃዮች ወደ ቀያቸው ለመመለስ የተጀመረው አዲስ እንቅስቃሴ የፕሪቶሪያውን ስምምነት ይጥሳል በሚል የትግራይ ፖለቲካ ኃይሎች ጠንካራ ተቃውሞ ገጠመው። በህዳር 2013 ዓ ም በተቀሰቀሰው ጦርነት ከአንድ ሚሊዮን በላይ የሚገመት የትግራይ ተወላጆች ከወልቃይትና ከራይ አካባቢ ተፈናቅለው በትግራይ ክልል በሚገኙ መጠላ ጣቢያዎችና በጎረቤት ሀገር ሱዳን በከፍተኛ ሰብአዊ ቀውስ ውስጥ እንደሚገኙ ይታወቃል። የፕሪቶራው የሰላም ስምምነት ከተፈረመ ሶስት ዓመታት ቢያልፉም ተፈናቃዮች ወደ ቀያቸው መመለስና የአካባቢያቸውን አስተዳደራዊ ሁኔታ መወሰን በስምምነቱ አፈጻጸም ውስጥ ካሉ ዋነኛ ያልተፈቱ አንጓዎች አንዱ ሆኖ ቆይቷል። የፕሪቶራ ስምምነት ከፌዴራል መከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ እንዲወጡና ተፈናቃዮች ወደ ቀያቸው እንዲመለሱ በግልጽ ያዛል። ሆኖም የምዕራብ ትግራይ ዞን አሁንም በአማራ ክልል ኃይሎች ቁጥጥርስ ሲሆን፣ የአማራ ክልል መንግስት አካባቢዎቹ በታሪክ የኔ ናቸው የሚል ጥያቄ ሌላ ቀርባል። ከቀናት በፊት የምስራቅ አፍሪካ ጉዳዮች ሚኒስትር አማካሪ አቶ ጌታቸው ረዳና በአካባቢ የሚገኙ ኃይል የሚያዙት ኮሎኔል ደመቀ ዘውዱ በሁመራ ከተማ ህዝባዊ ውይይት አካሂደዋል። ኮሎኔል ደመቀ ተፈናቃዮች ሊመለሱ እንደሚችሉ የገለጹ ሲሆን፣ የሌላ ሰው ንብረት ይዘው የተቀመጡ ሰፋሪዎች ንብረቱ እንዲለቁ ማሳሰባቸውን ተዘግቧል። ይሁንና ይህ ንግግር በአካባቢ የተቋቋመው የአማራ ክልል አስተዳደር ይፈርሳል ወይስ አይፈርስም ለሚለው ጥያቄ ግልጽ ምላሽ አይሰጥም። ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ቀርበው በሰጡት ምላሽ አካባቢው የአማራ ክልል በሚጠራበት ወልቃይት ጠገደ ሰቲት ሁመራ ዞን በሚለው ስያ ስያሜ በመጥራት የአካባቢው ማንነት ጥያቄ በሌሎች የአገሪቱ ክፍሎች እንዳለው ሁሉ በኃይል እንደማይፈታና ህዝቡ ወደ ቀዬው ከተመለሰ በኋላ በህጋዊና በሰላማዊ መንገድ ልባት እንደሚያገኝ ተናግረዋል። ጠቅላይ ሚኒስትሩ የህወሓት አመራሮች ተፈናቃዮችን ለፖለቲካ ፍጆታ እንደመያዣ ይዘዋቸዋል ሲሉም ከሰዋል። ይህ አዲስ እንቅስቃሴ በሁሉም የትግራይ የፖለቲካ ኃይሎች ዘንድ ጠንካራ ተቃውሞ ገጥሞታል። ህወሓት ሰኞ እለት ባወጣው መግለጫ ይህ አካሄድ የፕሪቶሪያውን ስምምነት የሚጻረር ነው ብሏል። ዞኑ በወራሪና በህዝባችን ላይ ግብ በፈጸሙ ኃይሎች ቁጥጥር ስር ባለበት ሁኔታ ተፈናቃዮችን መመለስ ለከፋ አደጋ ያጋልጣቸዋል ብለዋል ተብለዋል ምንም አይነት ዋስትና የላቸውም ያለው ህወሓት ይህንን ማሰብ በራሱ ወጥመር ነው ሲል ገልጾታል ሳልሳዊ ወያኔ ከህወሓት ጋር በፖለቲካ የማይስማማው ይህ ተቃዋሚ ፓርቲ እንኳን በዚህ ጉዳይ ላይ ተመሳሳይ አቋም አንጸባርቋል በብዙ ወንጀል የተዘፈቀው የአስተዳደር ስፍር ቁጥር የሌላቸውን እጽዋንን የትግራይ ተወላጆች በግብ ገድሏል ያለው ፓርቲ እነዚህ ኃይሎች ከስልጣን ሳይወገዱና ተጠያቂነት ሳይሰፍን ተፈናቃዮችን መመለስ አዎንታዊ ውጤት እንደማያመጣ አስታውቋል የተለያዩ የትግራይ የፖለቲካ ኃይሎች ተቃውሞ ዋነኛ መነሻ በአካባቢ የተፈጸሙት ከባድ የሰብአዊ መብት ጥሰቶች ናቸው እንደ ዩማን ራይት እና አምኒስቲ ኢንተርናሽናል ያሉ ዓለም አቀፍ ተቋማት በአካባቢ የዘር ማጽዳት ወንጀል መፈጸሙን ሪፖርቱ ያደረጉ ሲሆን ኮኔል ደመቀ ዘውዱን ጨምሮ በአካባቢ የሚነበሩ አመራሮችን በስም ጠቅሰው በወንጀል ከሰው ነበር። ስለሆነም የትግራይ ኃይሎች ቅድመ ሁኔታዎችን በወንጀል የሚጠረጥሩት ኃይሎችና አስተዳደር ፈርሶ በአማራ ክልል የሰፈሩ ሰፋሪዎች ወጥተው የቀድሞ የትግራይ ክልል አስተዳደር ከተመለሰ በኋላ የተፈናቃዮች ደህንነት ተረጋ መመለስ አለባቸው የሚል ነው። ይህ ሳይሆን የሚደረግ ማንኛውም እንቅስቃሴ የፕሪቶሪያን ስምምነት ከመጣሱ በላይ የተፈናቃዮችን ህይወት ለአደጋ የሚያጋልጥ ነው ሲሉ ይከራከራሉ። ግን ደመቀ ዘውዱ በበኩላቸው እኛ የትግራይ መሬት አልወረርንም፣ ምንም አይነት የትግራይ ተወላጅ አላፈናቀልንም። በወንጀል ተዘፍቀው የኖሩ ወንጀለኞች፣ ሌቦችና ቀማኞች ለውጡን ፈርተው ሸሽተዋል ብለዋል። አክለውም እነዚህ ሰዎች ህግ ይፈልጋቸዋል ሲሉ ተደምጠዋል። ስለ ወልቃይት ጠገዴ፣ የሰቲት ሁመራ ዞን የማንነትና የወሰን ጥያቄ ሲጠየቁ ትነግ ንጹሐንን ገድሎ አፈናቅሎ በኃይል የወሰደው እንጂ በታሪክ የጎንደር ክፍለ ሀገር አንድ ግዛት እንደነበር ትላልቅ የትግራይ አባቶች ሳይቀሩ ይመሰክራሉ ብለዋል። እኛ ከማንም ጋር ጠብ የለንም፣ ማንንም እንደ ጠላት የምንፈርጀው ህዝብ የለም ከሰው ጋር መኖር የሚችል ሁሉ ተመልሶ መኖር ይችላል። ብለዋል አክለውም፣ በተፈናቃይ ስም ግን የፖለቲካ ትርፍ ለማግኘት የሚንቀሳቀስ ኃይል ምንም አይነት ተቀባይነት የለውም ሲሉ ጠንከር ያለ አቋም አንጸባርቀዋል።